እናመሰግናለን ታደሰን፣ ሄኖክ ያሬድን። እግዚአብሔር ይስጥክካል ነው ዋሉላ። ያው አዲስ ቀጥሎ፣ ግን በዚሁ ነጥብ ዙሪያ ማለት ነው፣ እኔም ላስታውስክ ነበር አሉላ። ይሄ አነጋገር ዘይ ግን አዲሱ መቼ ነው የተጀመረው? ከዚያ በፊት ግን አሉላ፣ አንድ አድማጫችን የጻፉልን አለና ለምን እሱን አናስከትልም? ከሆላንድ ሲራ አስፋው የተባሉ አድማጫችን ነው የጻፉት። ለመሆኑ ለዛሬ 15 ቀን ምን አለክ አሉላ? አለ። አቶ አዲሱ የሚያዝያ ሀያ የራዲዮ መጽሔት ዝግጅት ላይ በዚህ አጋጣሚ አቶ አሉላ ከት ብሎ ሲስቅ፣ እኔም ከልቤ እየሳኩ ነበር። ይኸውም የህ ወደ ክ መገልበጥና ተመሳሳይ አነጋገሮች ሁልጊዜ ከሚገርሙኝ አንዱ በመሆኑ እኔ ከኢትዮጵያ ከወጣሁ በጣም ስለቆየሁም እንግዲህ የእኔ አማርኛ ከዘመኑ አማርኛ ኋላ ቀር ይሆናል ብዬ ወደ ማሰብ ተንጋድጄ አውቃለሁ ሲሉ ይንደረደራሉ። አድማጫችን ውድ ቪኦኤዎች እንደምን ከረማችሁ? ሲራክ አስፋው ነኝ ከሆላንድ። መቼም እንደዚህ ለመጻፍ ባልገደድ እንዴት ደስ ባለኝ። የዛሬዋን መልእክቴን በሚያዚያ 20 እና 22 ዝግጅቶቻችሁ ላይ ትንሽ ትኩረት ሳልሰጠው የማላልፍበት ብዙ ጊዜም የሚረብሸኝ ስለሆነ ነው። ይኸውም አንዳንድ የሀገራችን ሰዎች ቃለመጠይቅ ላይ መልስ ሲሰጡ የመልስ አሰጣጡ የቋንቋ አጠቃቀም ግራ የሚያጋባ ከመሆኑም አልፎ ለእኛ ነው መልሱ ወይንስ ለውጭ አገር እልና መልሱ ለሁለታችንም እንዳልሆነ ሲገባኝ እስቃለሁ። ይኸውም መሃል መሃል ላይ ጣል ጣል የሚያደርጉትን ከእንግሊዝኛ የተወሰዱ የተውሶ ቃላት አንዳንዴም አረፍተ ነገሮች ነው። እኔ እስከማውቀው ድረስ የኢትዮጵያ ሕዝብ የእንግሊዝኛ ቋንቋ ተናጋሪ አልነበረም፣ አሁንም አይደለም። ይህን ብዬም የግለሰቡ አገላለጽ ለእኛ ለኢትዮጵያውያኑ ነው ወይንስ ለፈረንጆቹ? እንደኔ አመለካከት እኛም ፈረንጆቹም አልገባንም። እስኪ አስቀድሜ የኢትዮጵያ የትምህርት ሚኒስትር ዴታ ዶክተር ካባ ኡርጌሳ ዘጋቢያችሁ እስክንድር ፍሬው ማክሰኞ ሚያዝያ ሁለት ቀን ላቀረበላቸው የመጀመሪያ ጥያቄ ከሰጡት መልስ ከፊሉ ላስፍር። ተጠያቂው ዶክተር ካባ ኡርጌሳ ናቸው። ጥናት ያካሄዱትን በአጠቃላይ አውቃቸዋለሁ። አስተማሪዎች ናቸው። ሶ ፒፕል ሹድ ሲት እነዚህ አስተማሪዎች መጀመሪያ ይሄን ያሽቆለቁላል ብለው ኮንክሉድ ከማድረግ ይሉና አድማጫችን የተጠያቂውን አማርኛና እንግሊዝኛ ቀይጥ መልሶች በመዘርዘር ትችታቸውን ይቀጥላሉ። በእርግጥ ይህን አይነት አመለካከት በግልም ከብዙ ሰዎች እሰማለሁ። አንዳንድ ጊዜም በአማርኛ ከሆነ የምንነጋገረው በምንነጋገርበት ቋንቋ መመላለሱ አይሻልም እላለሁ። እዚህ በምንኖርበት ሆላንድና አንዳንድ ጊዜ ብቅ የምልባቸው የተለያዩ የአውሮፓ ሀገሮችም ውስጥ ይህንን ችግር በተደጋጋሚ አይቻለሁ። ከኢትዮጵያ ለመጡ አዛውንቶች ልጆቻቸውና እንደ እኔ እንኳን ደህና መጡ ባይ ጠያቂዎች አዛውንቶቹን አንዳንዱን ሰው በተለያዩ የሀገራችን ቋንቋ ይጀምርና በመሃል የባዕድ ቃላት ጣል ያደርጋል። አድማጭ ታዲያ አልገባኝም ከማለትና ግንኙነት ከማደፍረስ ይልቅ በዝምታ ሲያልፍ፣ ወይንም አይኑ ሲንከራተት ይታያል። ችግሩ ግን በአጠቃላይ በአሁኑ ጊዜ የፈረንጅ አፍ ማወቅ የእውቀት መለኪያ ብሎም ማሳያ ስለሆነ ለማረም ከበድ የሚል ይመስለኛል። በተለይ በከፍተኛ የመንግስት አካል ውስጥ ቦታ ያላቸው ያላቸውና አገርን ወክለው በዜና ማሰራጫ የሚቀርቡ ሰዎች ከሚጠቀሙባቸው የበሰለ አስተያየት ባሻገር መንግስትን ወክጌ ወይንም በመንግስት ስም የማስተላልፈው መልዕክት ለማን ነው የሚለውን መዘንጋት የለባቸውም። የእኔ ጥያቄ ታዲያ መልዕክቱ ለእኛ ለኢትዮጵያውያኑ ነው ወይንስ ለማን ነው? ቀደም ብዬ እንደጠቀስኳቸው አዛውንት አይናችንን አታንቀራቱ እባካችሁ እንታረም። የምናስተላልፈው መልእክት ለማን እንደሆነ እንለይ። ቋንቋችንም እንደዚህ ዘብርቅርቅ ያለ ሳይሆን የዳበረና ሀሳብን ለመግለጽ ስፋትና ጥልቀት ያለው ስለሆነ በስነ ስርዓት እንደ ልባችን እንጠቀምበት። ወድ ቪዎች ይሄ በዶክተር ካባ ኡርጌሳ ብቻ ሳይሆን በብዙ ምሁራንና ባለስልጣናት ላይ የሚታይ ስህተት ነው። በብዙ አጋጣሚዎችም እናንተ ስነ ምግባር የተሞላችሁ የአሜሪካ ድምፅ ጋዜጠኞች እንግዳችሁ የውጭ ቋንቋ ጣል ሲያደርግ ወደ አማርኛ ስትተረጉሙለት በእርካታ አዳምጭ ያውቃለሁ። ለአንዳንድ እንግዶች ያለኝ ወገናዊ ምክር አስቀድሞ መልእክትን በቀላሉ ለማንና እንዴት ብሎ ማሰብ አሊያም የቃለ መጠየቅ መልእክት አሰጣጥ ልምድ መውሰድ ምንም ነውር የለውም። አቶ አዲሱና አቶ አሉላ አድማጫችን መልእክታቸውን ሲያጠቃልሉ በጣም ፈገግ በሚያሰኝ ሁኔታ ነው። እንዲህ ይላሉ፣ አቶ አዲሱና አቶ አሉላ ለመሆኑ ምሁራን ይሄንን ምን ይላሉ በሚለው ሲጨርስ፣ ከልቤ እየሳኩ ነው ከአክብሮት ሰላምታ ጋር ሲራክ አስፋው ከሆላንድ እናመሰግናለን። በዛሬው በዛሬው ፕሮግራም እንግዳ እናቀርባለን ብለን ነበረ። ይሄ ደብዳቤው ረዝም ያለ በመሆኑ ጊዜውን ወስዶታል። በሚቀጥለው ጊዜ ማቅረባችን አይቀርም። ይሄ አሁን እናንተ ጀምር ነው አሉላ እንደምነክ ብዬክ ነበር እንደዚህ በሚለው ወይም ደግሞ ይሄ ሁኔታ ለምን ተበላሸ በሚለው ጊዜ ማነጋገር ወይም ደግሞ በየንግግር መሀል ማለት ነው። እንግዲህ ዛሬ የምንዘጋጅበት ፕሮግራም ማለት ነው። ይሄ ተራ ነው፣ ከዚህ በላይ ብዙ የአማርኛ ቃላት ያለ አግባብ ተተርጉመው ያለ ቦታቸው ገብተው ስለሚታዩ እሱን ለማረም እንዲቻል ባለሙያዎች እናቀርባለን። ሰፊ ነው ነገሩ ልል ነው። ትክክል ነው፣ ሰፊ ነው ነገሩ። አዲሱ እንዳልከው አድማጫችን አቶ ሲራክም እንዳመላከቱት ከዚህ ቀደም በተደጋጋሚ ጉዳዩን አንስተናል። በቃለ ምልልሶችም ላይ፣ በጽሁፎችም በንግግሮችም ላይ አድማጭና ተናጋሪው የማይገናኙበት መድረክና መልእክት ተደጋግሞ ተመልክተናል። እንዳስተዋወቅ ነው ባለሙያዎችን እንጋብዛለን። እንደ አቶ ሲራክ ሁሉ ብዙዎች ናቸው አዲሱ አስተያየት ያደረሱን በ በኢሜይል የበርካቶችን አስተያየት ተቀብለናል። ለአስተያየቶቻችሁን ለተሳትፏችሁ እናመሰግናለን። ሌሎቻችሁም የታዘባችሁትን እንዲሻሻል የምትፈልጉትን የምትመለከቱበትን መንገድ አካፍሎን። በሚቀጥለው ፕሮግራም ግን ከአንድ በላይ ባለሙያ ይዘን እንቀርባለን። ልክ ነህ። ይሄ ነገር መችለ